ቻለንጀስ ይህንን ፊት በተለይ ላይቭ ካያችሁት በጣም ቆይታችኋል። በእርግጠኝነት ስለ መጥፋቴ በጣም እጅግ ይቅርታ ጠይቃለሁኝ። አንድ ነገር ልላችሁ ወድጄ ነው ወደ እናንተ የመጣሁት ዛሬ። እንደምትመለከቱት እንግዲህ በደንብ ተቅለጥለጬ ነው ያለሁት፣ ቄቤ እንደተቀባ ሰው በደንብ ተቅለጥ ልጭ ያለው እና ሺያ በተር ነው የተቀባሁት። በጣም ስለ ሺያ በተር ብዙ ነገር ታውቃላችሁ ብዬ አስባለሁ፣ በተለይ የሚዲያ ሰዎች። በዚህ ዘመን እሱን የማያውቅ ይኖራል ብዬ ማሰብ ራሱ ያቅተኛል። በጣም ብዙ ሰው ያውቀዋል። ብዙ ሰው ይጠቀመዋል፣ ብዙ ሴቶች፣ ብዙ ሰዎች ተጠቅመውታል እና ብዙ ነገር ተብሎለታል፣ ጥሩ ነው። ግን እኔ ምን ደስ እንዳለኝ ታውቃላችሁ? የሆነ አገር ቤት እያለን ቅቤ ተቀብተን ይሆን እራስ የምንለው ነገር አላደል፣ እሱን እንትን አለው፣ እሱን አይነት ስሜት አለው። እና እባካችሁ እንደው ሺያ በተር የምታገኙ ሰዎች በደንብ አድርጋችሁ ተጠቀሙት። በጣም ይጠቅማል። በጣም በጣም ማለት ያርሳል። በቃ እኔ ምንም አያደርገን ቆዳችንን ምንም አያደርገው። በቃ ከዛ በኋላ ያለው ስሜት ግን ልነግራችሁ አልችልም ማለት ቅቤ ስትቀቡ በጣም አብዛኛው እኔ አሁን በጣም ለአንድ ሳምንት ለሁለት ሳምንት ካፍንጫዬ ላይ አይጠፋም ቅቤው ሽታ እና ደስ አይለኝም፣ ብዙ አልደሰትበትም። ግን የሚያረሳው ነገር በጣም ደስ ስለሚል ማድረግ ደስ ይለኛል፣ ብዙ ጊዜ ማለት ነው ያው ኢትዮጵያ እያለሁ አሁን ግን እዚህ ሽታውንም አትችሉትም ወይ ራሳችሁ የምታዘጋጁት በዛነ ወይም ሽላግ ዛነ በምንለዋል አይደል ይሄ ነው በ በጀርመንኛ ነው ይሄ ስሙ። በሌላ በእንግሊዝኛ ወይም በሌላ ቋንቋ ምን እንደሚባል አላውቅም፣ ግን እሱ በጣም ቂቤ ይወጣዋል ቶሎ ማለት ነው። እና እሱ ሽታ የለውም ልክ እንደ ሀገር ቤቱ ቂቤ፣ ለጋ ቂቤ። ይሄ ለፀጉር የምንጠቀመዋል አይደል እሱን አይነት የሚሆነው እሱ ነው። ስለዚህ እሱንም የምትወዱ ሰዎች ካላችሁ እሱን ተጠቀሙ። ለጊዜ አጠገቤ ስለሌለ ላሳያችሁ ባለመቻሌ ይቅርታ እየጠየቅኩኝ ይህንን ግን አሁን ይሄ ተመልከቱት፣ ይሄ ይህን የሚያክለው ማለት ነው። እንግዲህ ይህን የሚያክለው ከአማዞን ላይ ነው የገዛሁት። ውድ ራሱ አይደለም። ተመልከቱት፣ እንደሚመስል በደንብ በቃ ጭቃን። ቀቄቤው ራሱ የተጋገረው ነው። ይህንን እጃችሁ ላይ እንደዚህ በደንብ እሽት አድርጋችሁ፣ በሙቀታችሁ ነገር ልድፍ እንዳይል እንትናችሁ ላይ እየከፈላችሁ ጸጉር ጸጉሩን ማለት ጭንቅላታችሁን በደንብ አድርጋችሁ አርሳችሁ ተጠቀሙት እላችኋለሁ። እና እኔ ያገኘሁትን ጥቅም እንድታገኘው በሚል ነው ልንገራችሁ ብዬ እንትን ያልኩት። እኔ ብዙ ጊዜ ምንም ነገር ኦልሞስት አልቀባም ፊቴ ላይ ፊቴ ምንም አይቀባም በብዛት ማለት ነው። ዛሬ ግን እስቲ እንዲሄ ነገር ለምን ጸጉሬ ላይ ብቻ አደርገዋለሁ ፊቴ ላይም ልቀባው አይቻለሁ። በጣም ብዙ ሰዎች ሲጠቀሙት ብዬ አሰብኩኝና ተቀባሁት። ግን ስትመለከቱት አንድ አይነት ከለር አድርጎታል ፊቴን ራሱ ማለት እዚ እዚህ ጋር ጥቁር ነበር ፊቴ፣ አሁን ግን አንድ አይነት ቀለም አድርጎታል። እንቅልፍ የማጣት ትርጉም ደግሞ ይሄኛው፣ በጣም ጥቁር ነው። ይኔ ስሞኪ አይስ ሆኗል። እንቅልፍ በማጣት የሚመጣ ነው ይሄ። ለማንኛውም ወዳችኋለሁ። ይህንን ካስተላለፍኩ በቂ